ነፍሳችንን የምንመግብ የቃል አቅርቦት እንደምናችሁ ይህ ነፍሳችንን እንመግብ በሚል አውድ ትምህርትም ስብከትም የሚቀርብበት ክፍለ ጊዜ ነው። ዛሬ የመረጥነው የመጽሐፍ ቅዱስ ክፍል ዛሬም በተከታታይም በዘፍጥረት መጽሐፍ ውስጥ ካለው ያዕቆብና የትውልዱ ታሪክ ላይ ያተኮረ ነው። ዘፍጥረት ምዕራፍ 37 ከቁጥር 1 እስከ 36 ያለውን በያለንበት ሁላችንም መክፈትም ማንበብም እንችላለን። እናንተ ታነቡታላችሁ። እኔ ግን እንደዚሁ መልእክቴን በዚሁ እቀጥላለሁኝ። ርዕስ ሰጥቼዋለሁ ምናልባት በተወሰኑ ክፍሎች የቆራረጥን የምናቀርበው ቢሆንም ግን በአንድ የርዕስ ጥላ ስር የሚዳሰስ ይሆናል። አመልና የእግዚአብሔር ልጅነት የሚል ርዕስ ነው የሰጠሁት። አመልና የእግዚአብሔር ልጅነት። የእግዚአብሔር ልጅነት፣ የአምላክ ልጅነት በነፃ የሚሰጥ ጉዳይ ሲሆን አመል ግን የሚሰራበት ጉዳይ ነው። ካልደከምንበት፣ ካልሰራንበት በጣም በትኩረት ካልተንከባከብነው አመል ጠቃሚም ሊሆን ይችላል፣ አጥፊም ሊሆን ይችላል። ስለዚህ ከዚህ አንጻር የያዕቆብ ትውልድ ታሪክን እንዳስሳለን ማለት ነው። በዚህ በዘ ፍጥረት 37 ከቁጥር 1 እስከ 36 ባለው ዝርዝር ውስጥ ያዕቆብን ራሱን እናገኘዋለን። የትውልዱ አባት ልንለው እንችላለን። እንደዚሁም ደግሞ የያዕቆብን ልጆች አስራ ሁለቱን እናገኛለን። ከዚያም ከእያንዳንዳቸው አመልና ባህሪ አንጻር የምንመለከተው ጉዳይ ይኖራል። ለዚህም ይረዳን ዘንድ ከዮሴፍ ጀምረን ወደ ትልልቆቹ እየሄድን የምናያቸው ዝርዝሮች ይኖራሉ ማለት ነው። ትንሽ ስለ ስነ ጽሑፉ ወይም ስለ ምዕራፉ አንዳንድ ነገሮች ብናገር መልካም ነው ብዬ አስባለሁ። ውቅሩን በደንብ አድርገን ስንመለከተው በቀላሉ መልዕክቱን ለመጨበጥ ስለሚረዳን ማለት ነው። ምናልባት አሁን በእጃችሁ ያለውን መጽሐፍ ቅዱስ ከፍታችሁ የመጀመሪያውን ሐረግ ስታነቡት የያዕቆብም ትውልድ ይህ ነው ብሎ ነው የሚጀምረው። የያዕቆብም ትውልድ ይህ ነው ብሎ ጀምሮ ቀጥሎ ስለ ትውልድ ይነግረናል ብለን ስንጠብቅ ስለ ትውልድ አይነግረንም። ይነግረናልም አይነግረንም፣ በተለመደው መንገድ አይነግረንም። ለምን? በመጽሐፍ ቅዱስ አጻጻፍ በተለይ በዘፍጥረት መጽሐፍ ውስጥ እና በአንዳንድ የዜና መጽሐፍቶች ውስጥ ማለት ዜና መዋዕል መጽሐፍቶች ውስጥ የትውልድ ዝርዝሮች አሉ። ስለዚህ ትውልድ ይህ ነው ካለ የምንጠብቀው የትውልድ ዝርዝር ነው። የአንድ ሰው ስም ይጠቀሳል፣ ቀጥሎ ቀጣይ ትውልድ፣ ቀጥሎ ቀጣይ ትውልድ እያለ የመዘርዘር አይነት ነገሮች የተለመዱ ናቸው። በዝርዝር ውስጥ ማን ማንን እንደወለደ ይነግረናል። ይሄ የጂኒያሎጂ አካሄድ ቴሎዶት የሚሉት አካሄድ ከፍጥረት ጉዳይም ጋር ተያይዞ እንደዚሁም ከሰው ልጆች የዘር አመጣት ታሪክ ዘገባ ጋር አያይዞ የተለመደ ነው። ይሄ ጸሐፊ ምዕራፍ 37 ላይ ይህንን ሀሳብ ይናገርና፣ ነገር ግን ትውልድ ስንጠብቅ ስለ ትውልድ አይነግረንም። ስለ ዮሴፍ ይነግረናል። ዮሴፍም ብሎ ነው የሚቀጥለው። ዮሴፍም የአስራ ሰባት ዓመት ልጅ በነበረ ጊዜ የአባቱን በጎች የአባቱን በጎች ከወንድሞቹ ጋር ይጠብቅ ነበር የሚል ነገር ይነግረናል። ስለዚህ ቀጥታ ከያዕቆብ ወደ ዮሴፍ ለምን ተዘረጋ ጉዳዩ የሚል ጥያቄ መጠየቅ እንችላለን። በመካከል የተዘረዘሩ አንዳንድ ወይም ሊዘረዘሩ የሚጠበቅባቸው አንዳንድ የትውልድ ስሞች እዚህ ውስጥ ለምንድን ነው ተቆርጠው የወጡት? ቀጥታ ከያዕቆብ ወደ ዮሴፍ ለምን ሄደ? ያዕቆብ ብሎ ሮቤል ሮቤል ብሎ እከሌ እከሌ ብሎ እከሌ ማለት ሲጠበቅበት ቢያንስ ቢያንስ አስራ ሁለቱን ሮቤል፣ ስምዖን፣ ይሁዳ፣ ሌዊ እያለ መዘርዘር ሲገባው እነዚህን ትቶ ቀጥታ ያዕቆብ እና ዮሴፍ ብሎ ሲል አንድ ነገር ይጠቁመናል። ትውልድ ከተባለ ከሌላው ይልቅ ዮሴፍ እዚህ ጋ አመልን በተመለከተ አንዳንድ ነገር ልንማርበት እንደምንችል የሚጠቁም እንደሆነ እገምታለሁ። ስለዚህ በአንድ በኩል ዝርዝሩን ትቶ ቀጥታ ወደ ዮሴፍ መምጣቱ ፀሐፊው ሊናገር የፈለገው የራሱ የሆነ የትኩረት አቅጣጫ አለው ማለት ነው። ይህንን የትርጉም ሊቃውንት ኦቶሪያል ኢንቴንሽን ይሉታል ወይንም ሪዳክሽኒዝም ይሉታል። እግረ መንገድ የማነሳበት ዋናው ምክንያት ከትምህርትም ጋር እንድናያይዘው ብዬ ነው። ስለ ሪዳክሽኒዝም ካስፈለገ በሌላ መንገድ በዝርዝር የምናየው ይሆናል። ግን ሪዳክተሮቹ በውስጣቸው አላማ ይዘው የሚጽፉ ስለሆነ ለዓላማቸው በሚመች መንገድ ታሪክን ያዋቅራሉ የሚለውን ነገር እንመለከታል። በጽሑፉ ውስጥ ሁለት ገጽታዎች እንመለከታል፣ በዚህ ምዕራፍ ውስጥ ማለት ነው። አንደኛው ገጽታ የዮሴፍ ቅንነትና ንጽሕና ነው። ሌላኛው ገጽታ የዮሴፍ ወንድሞች ክፋትና ሰይራ ነው። የእግዚአብሔር ልጆች ናቸው። ዮሴፍም ሆነ ሮቤልም ሆነ ስምዖን፣ ይሁዳ፣ ሌሎችንም ብንዘረዝር ያዕቆብንም ጨምሮ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። እግዚአብሔር ልጆች እንዲሆኑ ጠርቷቸዋል፣ መርጧቸዋል። የተመረጠ ትውልድ እንዲሆኑ የዚያ ትውልድ አባቶች እንዲሆኑ መርጧቸዋል። ምርጫው ነፃ ነው፣ አንኮንዲሽናል ልንለው እንችላለን። ነገር ግን ባህሪ፣ ይህንን ምርጫና ይህንን ጸጋ የሚሸከም ባህሪ ደግሞ ሌላ ጉዳይ ነው ይህንን መሸከም የሚችል ትከሻ ደግሞ ሌላ ጉዳይ ነው። የሚሰራበት ጉዳይ ነው። በጥንቃቄ በእንክብካቤ ቅርጽ እንዲይዝ የሚያስፈልግ ጉዳይ ነው። የሃይማኖት ቤተሰቦች ለወንጌል በጣም ትኩረት የሰጡትን ያህል ለባህሪና፣ ለአመል፣ ለካራክተር ጉዳዮች ትኩረት አልሰጡም ማለት ይቻል ይመስለኛል በበቂ ሁኔታ ከካራክተር ከሞራል አንጻር ከአመል አንጻር ከሀቢት አንጻር ስራዎች የተሰሩ አይመስለኝም። የተለያዩ የሃይማኖት ቤተሰቦችን የወንጌል እንቅስቃሴ መፈተሽ እንችላለን። በወንጌል እንቅስቃሴው በጣም በጣም አግሬሲቭ በጣም በጣም ደፋርና ቆራጥ የመሆንን ያህል፣ ነገር ግን በትክክለኛው ስነ ምግባር ትውልዱን የማነጽ ስራው ላይ ድካም ያለ ይመስለኛል። በየመንገዱ ወንጌል የመስበክ ጉዳይ፣ በድፍረት የመናገር ጉዳይ፣ ጮክ ብሎ የመናገር ጉዳይ የመሳሰሉት በጣም የተለመዱ ናቸው። ነገር ግን አመልንና ባህሪን በተመለከተ የሃይማኖቱ ቤተሰብ ትኩረት የሰጠ አይመስልም። ስለዚህ እዚህ ቦታ ላይ ያዕቆብ ቀጥሎ ዮሴፍ ብሎ ሲል ከዚያ በኋላ ያለውን ዝርዝር ስትመለከቱ ያዕቆብ እንደ ቤተሰብ አባወራ እና አባት በሌሎቹ ልጆቹ ላይ የከሰረውን ነገር፣ ያላደረገውን ነገር፣ ያባከነውን ነገር በዮሴፍ ላይ ማባከን የፈለገ አይመስልም። ስለዚህ በዮሴፍ ላይ የከበረ ዋጋ ሰጥቶ ስራ የሰራ ይመስላል። ስለዚህ ሮቤል አምልጦኛል ይሁዳ ስምዖን አምልጠውኛል፣ ሌሎቹ አምልጠውኛል፣ በእነርሱ ላይ ሙሉ ቁጥጥር አልነበረኝም፣ ባህሪያቸው ላይ ስራ አልሰራሁም። በዚህ በትንሹ ልጅ ላይ ግን ስራ መስራት አለብኝ ብሎ የተንቀሳቀሰ ይመስላል። ዝርዝሩን ስናነበው ይህንን አንደምታ እናገኛለን። በመጀመሪያ ደረጃ ያዕቆብ ዮሴፍን ከወንድሞቹ ክፋት ሲጠብቀው እንመለከታለን። በሮቤል የተሰራ የአመል ክፋት፣ በሌሎቹም የተሰራ በስምዖን በሌዊ ያለ ሰይፈኝነት ጦረኝነት፣ አጥፊነት አንድ መንደር ሙሉ አንዳንድ ምክንያት በሰይፍ እስከመጨረስ የሄዱበት ሁኔታ እግዚአብሔር የመረጣቸው ቤተሰቦች ይህን ያደረጋሉ ወይ ብለን እንድንጠይቅ የሚያደርገን ነው። ስለዚህ በዚህ አይነት ተግባር የተሰማሩ የያዕቆብ ልጆች የዮሴፍን አመል እንዳያበላሹ ለዮሴፍ ያዕቆብ ሲጠነቀቅለት እንመለከታለን። ይሄ መጀመሪያው ጉዳይ ነው ግን በሌላ መልኩ ደግሞ ዮሴፍ ወንድሞቹን እንዳይጠላም ያዕቆብ ሲጠነቀቅ እንመለከታለን። በአንድ በኩል ከወንድሞቹ ክፉ ስራ ይጠብቀዋል፣ በሌላ በኩል ደግሞ ወንድሞቹን እንዳይጠላም ሲጠነቀቅለት ሲያድነው እንመለከታለን። ወንድሞች የሚለው ቃል በዚህ አሁን ይነበብ ባልኳችሁ ምዕራፍ ውስጥ 17 ጊዜ ቢያንስ ተጠቅሷል። ወንድሞች ምንም ይሁኑ ወንድሞች ናቸው። በክፋት ደረጃ ክፋታቸውን አንማርም። ነገር ግን ወንድሞች ናቸው፣ ሰዎች ናቸው። ሊጠሉ ደግሞ አይገባቸውም። ስለዚህ ከሰው ክፋት መጠበቅ አንድ ጉዳይ ነው፣ ሰውን መጥላት ደግሞ ሌላ ጉዳይ ነው። ጥላቻ ሌላ ጉዳይ ነው። ትውልድ በጥላቻ ማደግ የለበትም። ትውልድ የሰው ልጆችን ወንድማማችነት ፍራተርኒቲ ይሉታል፣ ወንድማማችነት መሰረት አድርጎ መታነጽ መቻል አለበት። ያዕቆብ ከክፉ ስራ ከክፉ ተግባር ዮሴፍን ጠበቀው። ነገር ግን ደግሞ ከጥላቻም ሲጠብቀው እንመለከታለን። ዮሴፍ ትንሽ ነው ከሁሉም ገና 17 ዓመት ልጅ በነበረ ጊዜ ኃላፊነትን እንዲሸከም መመረጡን እንመለከታለን። ወንድሞች በምድረ በዳ መንጋ የሚጠብቁ አይደለም፣ አይደሉም ወይ ሂድና ስንቅ አድርስላቸው ሲለው ስራንም እንዲለምድ እያደረገው ነው ያለው ትውልዱን ሲቀርጽ በሀላፊነትም ጭምር እንደቀረጸው እንመለከታለን። ኃላፊነትን እንዲሸከም መጽሐፍ ቅዱስ ሰው በታናሽነቱ ቀንበር ቢሸከም መልካም ነው ይላል። ሰው ይሆናልና፣ በመልካም ስነ ምግባር ይታነጻልና፣ በግንኙነቱ የተሳካ ሊሆን ይችላልና። ስለዚህ ይሄ ዮሴፍ ኃላፊነትን እንዲሸከም የተመረጠ ትንሽ ልጅ፣ የአባቱን ምክርና እንክብካቤ የታደለ የሰዎችን አመል የምንቀርጸው በጣም በጣም የህግ አፍቃሪዎችና የህግ ሰዎች በመሆን ብቻ አይደለም፣ ፍቅር በመመገብ ነው፣ ጊዜ በመመገብ ነው። አባት ለልጁ የሚሰጠው ጊዜ፣ የሚሰጠው እንክብካቤ፣ የሚሰጠው ምክር ዮሴፍ እና ያዕቆብ በጣም በጣም አሶሲሽን፣ መጣበቅ፣ መቀራረብ እንደነበራቸው በመጽሐፍ ውስጥ እንመለከታለን፣ ሌሎች ወንድሞች እስኪቀኑ ድረስ። ነገር ግን ያዕቆብ ይህንን ነገር በጣም በጣም በትኩረትና በዓላማ ያደርገው እንደነበረ መገመት እንችላለን። ምክር መስጠት፣ ጊዜ መስጠት፣ ፍቅር መስጠት በሌሎቹ ልጆቹ ላይ የከሰረውን ኪሳራ በዮሴፍ እንዳይከስር የሄደበት አካሄድ ሊደነቅ ይገባል። ወንድሞቹን እንዳይጠላ ተደርጎ አድጓል። በጸጋ የታደለ ህልመኛ ነበር ዮሴፍ። በጣም የሚገርም ነው። በጸጋ የታደለ ወደ በኋላ በያዕቆብም ታሪክ እንመጣበታል። በጸጋ የታደለ ህልመኛም ነው። ግን ህልመኝነት በራሱ ብቻውን አጥፊ ነው። ሰው ዝም ብሎ ሲያልም ምንም ሳይሰራ ሊኖር ይችላል። ህልሙ እውነት ሊሆን ይችላል። ቪዥነሪ ሊሆን ይችላል። ግን ቪዥነሪ ለመሆን ቪዥነሪ ደግሞ ሆኖም በጣም የተሳካ ስራ ለመስራት ደግሞ በመከራም በአስተዳደርም በመሳሰሉ ጉዳዮችም ተቀርጾ ማድረግን ይጠይቃል። የዮሴፍን ጉዞ ተመልከቱ። ዮሴፍ ህልም አይቷል። ከዋክብትን አይቷል። ጨረቃ አይቷል። ምን አይቷል ያ የነበር ሪል ነው በቃ የሚያየው ነገር በጣም የሚጨበጥ የሚዳሰስ እውነት የሚፈጸምም ጭምር ነበረ ነገር ግን ህልመኛ ብቻ እንዳይሆን ደግሞ በስደትም በመጠላትም በመከራም በመታሰርም ጭምር እንዳለፈ እንመለከታለን በኋላ ላይ ይሄ ዮሴፍ ያየውን ህልም በጣም በጣም ስልታዊ የሆነ ሰው የአስተዳደር ብቃት ያለው ሰው ሆኖ በግብፅ ምድር ያሉትን ብቻ አይደለም በጊዜው በነበረው ዓለም ውስጥ የነበሩ ሰዎችን በሙሉ ከረሃብ ሲያድን በት እንመለከተዋለን። ይሄ ምንድን ነው? በጸጋ መታደል በህልመኝነት መታደል ብቻውን በቂ አይደለም፣ አስተዳደርን መማር ያስፈልጋል። ስለዚህ ሊድ ማድረግ ሊደር መሆን አንድ ጉዳይ ነው፣ ማኔጅ ማድረግ ደግሞ ሌላ ጉዳይ ነው። ስለዚህ ይሄ ሰው ልክ ነው፣ ቪዥነሪ ነበረ፣ ነገን ማየት የሚችል ነበረ፣ የነገን ሴንተሲስ የማየት አቅም ነበረው። ነገር ግን ያየውን ነገር መሬት ላይ ለማውረድ ደግሞ በነዚያ መከራዎች በማለፍ አስተዳደርን መልመድ ነበረበት፣ ስትራቴጂን መልመድ ነበረበት። ስለዚህ ቤስት አድሚኒስትሬተር ኤቨር ቤስት ስትራቴጂስት ኤቨር ሆኖ በኋላ እንደወጣ እንመለከተዋለን። በግብፅ ምድር የሰራውን ስራ በግብፅ ምድር የሆነውን ነገር ማየት እንችላለን። በአጭሩ ትምህርቱ አንድ ወይ ሁለት ወይም ሶስት ጉዳዮችን ያስጨብጠናል ብዬ አስባለሁ። አንደኛ ከኪሳራ ዘመን የመውጣት ጥሪ ነው። ትላንትናን አባክነኑ ሊሆን ይችላል እንደ ያቆብ ያልተጠቀምንባቸው፣ ያባከናቸው፣ ያበላሸናቸው ጊዜያቶችና ሁኔታዎች ሊኖሩ ይችላሉ። ግን አሁንም እድል አለ። ዮሴፍን እንደገና የማብቃት ዮሴፍ ላይ ኢንቨስት የማድረግ እድል አለ። በዮሴፍ ከኪሳራ የመውጣት እድል አለ። ይሄ መጀመሪያው ቁም ነገር ነው። ማንኛችንም ይህ እናዳምጥ፣ ሰዎች በትላንትና ታሪካችን የምንጸጸትባቸው ብዙ ጉዳዮች ሊኖሩ ይችላሉ። ነገር ግን አሁንም እድል አለ። ትውልዱ ላይ መስራት ይቻላል። ከኪሳራ ዘመን የመውጣት ጥሪ። ሁለተኛ ትውልዱን በመልካም ስነምግባር የማነፅ ትሪ ጥሪ ነው። ጥሪው ለሃይማኖት ቤተሰቦች ሁሉ ነው። ለእኔም፣ ለእናንተም፣ ለሁላችንም፣ ለታናናሾችም፣ ለታላላቆችም፣ ለአባቶችም፣ ለሃይማኖት መሪዎች በተለይ ትውልዱን በመልካም ስነ ምግባር የማነጽ ጥሪ ትውልዱ ስለ ስነምግባር ስለ ባህሪ ስለ አመል ምን ያውቃል? አጠፋ ብለን እንዴት እንፈርድበታለን? ምን አስተምረኑ ነው? የራሳችን ድርሻ ተጠቅመናል ወይ አድርገናል ወይ? እስቲ እንወጣ። እስቲ ወደዛ እንመለስና ወንጌል ላይም የምናተኩረውን ያህል አመል ላይ ደግሞ እናተኩር። ባህሪ ላይ ደግሞ እናተኩር። ስነ ምግባር ላይ እናተኩር። ሞራሊቲ ላይ እናተኩር። የክርስቶስ ኢየሱስ የአገልግሎት መጀመሪያ ምን ነበረ? ስነ ምግባር ነበር ምዕራፍ አምስት ማቴዎስ ወንጌል ምዕራፍ ስድስት ምዕራፍ ሰባትን ማየት ትችላላችሁ በሱ መጠን ሞራሊቲን የተነተነ የለም ይህን የታሪክ ባለሙያዎች የፖለቲካ ሰዎች የፍልስፍና ሰዎች ይስማማሉ አምላክ ስጋ ሆነ የሚለውን ነገር ላይስማሙ ይችላሉ ነገር ግን አስተምረውን አድንቀው ይሰማሉ ስለዚህ እኔ ግን እንዲህ ይላቸዋለሁኝ ብሎ እሱ ካስተማረ እኛ ስለትውልዱ ምን እናስተምራለን የመልካም ስነ ምግባር ትምህርት ወይም ትውልዱን በመልካም ስነ ምግባር የማነጽ ጥሪ እና ሶስተኛውና የመጨረሻው ትውልዱን ከጥላቻ የመጠበቅ ጥሪ ነው። ማንኛቸውንም አይነት ፖሊሲ ብናረቅ ከህገ መንግስት ጀምሮ፣ ከቤተ ክርስቲያን ከሃይማኖት አውድ መመሪያዎች ጀምሮ ከጥላቻ የጸዳ ጉዳይ በጣም በጣም ወሳኝ ነው። ከጥላቻ አባት ልጁን በጥላቻ ካሳደገ ምንም ያህል እውቀት ቢመግበው ትርጉም የለውም። አጥፊም ጠፊም ነው። ስለዚህ ትውልዱን ከጥላቻ የመታደግ ጥሪ ነው። እግዚአብሔር ይርዳን።